ሰላም ይቻናል። የቤተሰቦች እንዴት ናችሁ? ዛሬ እንግዲህ እንደስከዛሬው በትረካ አይደለም የመጣሁት። ዛሬ የመጣሁት ብዙ የክርስትና እምነት ተከታዮችን እንደ ጨፈጨፈ የሚነገረው ብዙ አብያተ ክርስቲያናትን እንዳቃጠለ በታሪክ ተመዝግቦ የተቀመጠበት አንድ የእስልምና እምነት ተከታይ ታሪክ ነው የምናየው። ይህም ሰው ግራኝ አህመድ ተብሎ የሚታወቀው ማለት ነው። ግራኝ አህመድ ሙሉ ስሙ አይደለም። ግራኝ አህመድ የተባለበት ምክንያት ያው ግራኝ ስለሆነ እንደሆነ የታሪክ መዛግብት ይናገራሉ። ሙሉ ስሙ አህመድ ኢብን ኢብራሂም አልጋዚ ይባላል። ይህ ሰው የተወለደበት ዘመን በትክክል አይታወቅም። ማለት በተለያዩ ጥናቶች ላይ ለማየት እንደሞከርኩት የተወለደበትን ቀን የመዘገቡት ቀን አመተ ምህረት የተለያየ ነው። አንዳንዶች 1507 አመተ ምህረት ነው ብለው ይናገራሉ። አንዳንዶች 1500 ነው፣ ሌሎች ደግሞ 1498 ዓመተ ምህረት ነው ብለው ይናገራሉ። ሌላው እስከዛሬ ስለ እሱ የጻፉ ጸሐፍት እንደሚሉት በራሱ ጥረት ታላቅ መሆን እንደቻለ ይናገራሉ። የልጅነት ጊዜውን ያሳለፈው የነበረው በዘላይ ወይም ደግሞ ሁባት ነበር። በማፉዝ ቤትም እንደ አገልጋይ ሆኖ ሲኖር በፈረስ ግልቢያ፣ በጦር ውርወራ እንዲሁም በአተኳኩስ ልዩ ብቃት እንደነበረው ይናገራል። አባቱን የዘይላው ሱልጣን አቡበከር ከገደለበት በኋላ የአባቱን ሀብት ወርሶ ተከታዮችን አፈረ። ከዚያም የማፉድን ልጅ ባቲ ድል ወንበራን አገባ። ማፉድ ማለት በአጼ ልብነ ድንግል ዘመን የአዳልን ጦር ይመራ የነበረና በኋላ በአጼ ልብነ ድንግልና በአዳሎች መካከል በተደረገው ጦርነት አባ ገብረ እንድሪያስ ከተባሉ መነኩሴ ጋር ተዋግቶ በሰይፍጥ ላይ ያሸነፉት ሰው ነው። ገና እድሜው ሀያ ዓመት ያልሞላው ሞላው ግራኝ የሐረር ወላስሞችን አሸንፎ ቤተ መንግሥቱን ወረሰ። የእስልምናው ስርዓት ደጋፊዎቹ ቱርኮችን የዜላ ሼህ ብለው ሾሙትና የሐረርና የአዳሎች ዋና መሪም ተባለ። የማዕረግ ስሙም ኢማም አህመድ ተሰኘ። ሙሉ ኢትዮጵያን ለመውረርና የክርስቲያኑ መንግስት ገልብጦ የሙስሊም መንግስት ለመመስራት ተዘጋጀ። ቱርኮችም ብዙ ድጋፍ አበረከቱለት። አጼ ልብነ ድንግልም ይህን ሲሰሙ በ1518 ዓ ም ፋኑኤል የተባለውን የዋግ ሀገረ ገዥ ሰራዊቱን አስከትሎ እንዲዘምት ላኩት። ፋኑኤልም ዘምተው የግራኝን ጦር ድል አድርጎ ሊመለስ ሲል ግራኝ ሌላ ጦር ይዞ መጣ አሸንፏቸዋል። ከዚያም እንደገና ከአዳል ወደ ደዋሮ በመምጣት ከአጼ ልብነ ድንግል ሰራዊት ጋር ተዋግቶ ስድስት አሚሮችና አጎቱ መሐመድ ዘሃርዊ ተማርከው ተመለሰ። በ1519 ዓ ም ራስ ደገልሃን የተባለው የንጉሱ ዋና የጦር አለቃና የእህታቸው ባል እንዲሁም የባሊያ አውራጃ ገዥ ከግራኝ አህመድ ጋር ጦር ገጥሞ ተሸነፈ። በ1520 ዓ.ም የግራኝ ጦር ወደ ይፋት መጣና ወናግጃን ከተባለው የንጉሱ አዝማች ከሚመራው ጦር ጋር ገጥሞ አሸነፈ። ግራኝም ወደ መሀል ይፋት ገብቶ ብዙ አብያተ ክርስቲያናትን አቃጠለ። እዚህ በምስሉ ላይ የምትመለከቱት ትክል ድንጋይ ግራኝ አህመድ ሸዋ ገብቶ ይፋትንና በዙሪያው ያሉትን አካባቢዎች በተቆጣጠረበት ወቅት በቅሎን ያስርበት የነበረ ድንጋይ እንደነበር የአካባቢው ነዋሪዎች ነግረውኛል። ይህ ድንጋይ የሚገኘው በሰሜን ሸዋ አገምሳ ቀበሌ ገበሬ ማህበር ልዩ ስሙ አመጂት በተባለ ስፍራ ነው። ወደ ታሪኩ ስንመለስ ከጥቂት ጊዜ በኋላ ብዙ እልቂት ያስከተለ የሽምብራ ኩሬ ጦርነት የተባለ በአጼ ልብነ ድንግል እና በግራኝ አህመድ መካከል ተደረገ። በዚህ ጊዜ አጼ ልብነ ድንግል በጦርነቱ ላይ ያሳስፏቸው የነበሩት 16 ሺህ ፈረሰኛ ና 200 ሺ እግረኛ ወታደር በአጠቃላይ 250 ሺ ወታደር ሲሆኑ በግራኝ አህመድ በኩል ደግሞ የነበሩት 12 ሺ ብቻ ነበር ያሰለፈው። ነገር ግን የግራኝ አህመድ ጦር በዘመናዊ መልኩ የተደራጀና ብዙ የውጊያ ስልት ስለነበረው ግራኝ አህመድ አሸንፏል። መጋቢት 13 1521 ዓ.ም ሙሉ ቀን በተደረገ ጦርነት የግራኝ ጦር ሙሉ በሙሉ አሸንፏል። በዚህም ሁለት መቶ ሺህ በላይ ኢትዮጵያውያን አልቀዋል። በምስራቅ በደቡብና በመሃል ሸዋ የሚገኙ ግዛቶችን ሁሉ በመቆጣጠር ህዝቡን እያሰለመ ቤተክርስቲያን ሲያቃጥል አፄ ልብነ ድንግል በሽሽት ከቦታ ቦታ እየተዘዋወሩ ነበር። ወሰን ሰገድ የተባለው የጎጃም ገዢ የታወቀ ገናና ነበርና ከግራኝ ጦር ጋር ተዋግቶ ሶስት ጊዜ ካሸነፈ በኋላ በአራተኛው ጦርነት ግን ገራዳ አብዲ የተባለ የጦር አለቃ ገድሎት አሸነፉ። አጼ ልብነ ድንግልም የተለያዩ ግዛቶች የጦር መሪዎችን እያመጡ ቢያዋጉ ድል እንደ ሰማይ ራቀቻቸው። ነገሩ ለራሳቸውም የሚያሰጋ ሆነ እና ከቦታ ቦታ ሽሽታቸውን ቀጠሉ። ግራኝ ንጉሱን በሚፈልግበት ጊዜ ብዙ አብያተ ክርስቲያናትን እያቃጠለ ነበር። ካህናቱንም እሳት ውስጥ እንዲጨመሩ አድርጓል። ይህን ያደረገውም ጽላትና ልዩ ልዩ ጌጣጌጥ ደብቀው አውጡ ሲባሉ እምቢ በማለታቸው ነው። ከዚያም ንጉሱ ግሸን አምባ ተራራ ላይ አርፎ ነበርና የግራኝ ጦር ወደ ተራራው ሊወጣ ሲል ከላይ ሆነው ናዳ በመስደድ ብዙ ሰራዊት ጨረሱበት። ዋናው የጦር አዝማች ገራዳ ምሹምም ተማረከና ንጉሱ ፊት ቀርቦ በጥይት ተገደለ። ንጉሱ ከባለቤታቸው ከንግስት ሰብለ ወንጌል ጋር በሽሽት ከአንዱ ግዛት ወደ ሌላው ከጎንደር ወደ ወገራ፣ ከወገራ ወደ አክሱም ሲዘዋወሩ አስር ዓመታት አለፉ። ወደ ፖርቹጋል መንግስት ቤርሙዴዝን ልከው የእርዳታ ጥሪ ቢያቀርቡም እርዳታው ሳይደርስ አረፉ። እዚህ ጋር በአንድ ወቅት ሂስትሪ ወይንም ደግሞ የታሪክ መምህራችን የነበሩ አንድ መምህር የነገሩንን ነገር ልንገራችሁ። አጼ ልብነ ድንግል ማለት በጀግንነት የሚያምኑ ልባቸው በጀግንነት የተሞላ ሰው እንደነበሩ መምህራችን ነግረውናል። በወቅቱ በዚያ ልክ ተሸንፈውና በዚያ ልክ አስጊ ሁኔታ ላይ ሆነው እንኳን ከውጭ እርዳታ እንዲመጣ እንደማይፈልጉ ነበር መምህራችን የነገሩን። እንዲያውም ይህን እንዲሆን የፈቀዱት ባለቤታቸው ንግስት ሰብለ ወንጌል እንደ እንደነበሩ ለፖርቹጋል መንግስት የተደረገውንም የእርዳታ ጥሪ ባለቤታቸው እንጂ እርሳቸው እንዳላደረጉት ወይም ደግሞ እርሳቸው ጥሪ እንዳላቀረቡ እንዲታወቅላቸው የሚፈልጉ ነበር። ባለቤታቸው ሰብለ ወንጌል በጣም ሃይማኖተኛ፣ ፈጣሪዋን የምታምን በጸሎት የምታምን በጣም ብለ ሴት እንደነበረችም መምህራችን በዚያን ወቅት ነግረውን ነበር። ወደ ታሪኩ ስንመለስ ግራኛ አህመድ ከ1534 እስከ 1535 ዓመተ ምህረት ግን ከፊሉን ግዛቱን በጦርነቱ እያጣ ሄደ። ከ1527 እስከ 1534 ዓመተ ምህረት ድረስ ደንቢያ የግራኛ አህመድ የፖለቲካና የሃይማኖት ማዕከል ነበረች። ከዚህ ሁሉ ከፍተኛ ድል በኋላ በደንቢያ አካባቢ በተደረገ ውጊያ ግራኝ አህመድ በጥይት ተመቶ ወደቀ። ሕይወቱ ሲያልፍ 37 አመቱ ነበር። የግራኝ አህመድን ጦር ያሸነፉት የአጼ ልብነ ድንግል ልጅ አጼ ገላውዲዮስ እና የፖርቹጋሎች ጦር ነው። በጥይት የተመታበት ስፍራ ዛሬ ድረስ ግራኝ በር እየተባለ ይጠራል። በጎንደር ዙሪያ ወረዳ ዘንተራ ቀበሌ ገበሬ ማህበር ልዩ ስሙ አለቅ ተወንዝ በተባለ ስፍራ መቃብሩ ይገኛል። እንግዲህ ግራኝ አህመድ እንደ ሀገርም እንደ ሃይማኖትም በተለይ በሃይማኖት ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ከፍተኛ ጉዳት አድርሶ አልፏል። ከ30 በላይ የሚደርሱ አብያተ ክርስቲያናትም በግራኝ አህመድ አማካኝነት በዚያን ዘመን ተቃጥለዋል። ከነዚህ መካከል ተድባበ ማርያም፣ መካነ ሰማዕት፣ ደብረ ወርቅ ቤተ ክርስቲያን አትሮንስ ማርያም፣ ደብረ ብርሃን፣ ደብረ ሊባኖስ፣ ምስ አለ ማርያም፣ ገነተ ጊዮርጊስ እንዲሁም ሌሎችም ብዙ አብያተ ክርስቲያናት በዚያን ዘመን ተቃጥለዋል። የግራኝ አህመድ ታሪክ ይህንን ይመስላል። ሌሎችም እንደዚህ አይነት ታሪኮች እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላው ደግሞ ቪዲዮ ለሌሎችም እንዲደርስልኝ ላይክ ማድረጋችሁን አትርሱ። መልካም ጊዜ።